ይገባል አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ የርህመት ዩቱብ ቻናል ተከታታይ ሰላም ጤና ይስጥልኝ እያለሁ ሰላማችሁ በያላችሁበት ብዝት ትረፍረፍ ይበልኝ። ዛሬም እንደተለመደው ተለመደው የከሚስ ወይም የሀሙስ መረጃችንን ወደ እናንተ አቀርበናል ማለት ነው። በሚቀጥል ደግሞ የራሴን በአዲስ ቪዲዮ የመጣሁበትን የራሴን ትንታኔ አቀርባለሁ ማለት ነው። ላችሁም ለዚህ ቻናል አዲስ ከሆናችን ሰብስክራይብ በማድረግ ቤተሰብ ነው። ቤተሰብ የሆናችሁ ደግሞ ላይክ ማድረጋቸውን ማድረጋችሁን እንዳስዘነጉት ማለት ነው። ፈጣሪ ሀገራችን ሰላም አለ ያድርግልን ሰላሙን ይመልስልን ማለት ነው። ዛሬ እኔ የመጣሁበት ቪዲዮ አዲስ ቪዲዮ ማለት ነው። ስለ ሙቪዬ ነው ማለት ነው። ሙቪዬ ትናንትና የሆነ ቪዲዮ ለቆ ነበረ እና የሆነ ልጅ አግባይ ምናምን እያለ ትታስቸግረው እና በሱ ቪዲዮ ነው ዛሬ መጣላች እና በጣም ፈታ የሳቆ ሳቅ ሊነግራችኋል አልችልም። በቃ ማለት ፈታ ያልኩበት ምንድን ነው የሱ በቃ የሆነ ጭንቅነቅ ብሎ በቃ እሽ ተመጭናነቁ የበለጥ የሆነ በቃ የሚያደርገው መለወጥ ሲጠፋው እሽ በቃ ሰውን እኳ ለማስገባን ወላሂ እሱ ላይ በጣም የሚገርም በጣም ደስ የሚል አላህ ይጨምርለት አላህ ሰላሙን ያብዛለት እና አንዳንዱ ቢሆን አመነጫጭቆ የሆነ ነገር ብሎ ይናገራል። እሱ ግን በቃ አልረዳው ስትል መለው ሲጠፋው፣ በቃ እሺ እሺ ማለት እሷ እንዴት ተረጋጋ፣ በቃ እሺ እንዴት ነው የምናደርገው? እና በቃ ላይ አሳዘነ። የት ነው የምናደርገው? የት ነው በጣም የሚያደርግ ቪዲዮ ነው እሱ ልጅ የሚሰራው ቪዲዮ ነው። የትናንት ደግሞ በጣም የሚያስቅ በቃ ፈታ የሚያደርግ ነው እና እሺ፣ ቀለበቱንም አርጊ እሺ፣ በቃ ይሄ አርግሽ። ቀለበቱ ምንድን ነው የምትፈልጊው? እኔ ከሆነም ደግሞ የት ነው የሚደረገው? በቃ እንዴት ነው ዝቅ ያላቅ በቃ ሀረካቱ ምናምን በቃ ተጨናንቆ ነው በቃ ማለብ ሲጠፋ እሷን አለማስከፋት ሲል በቃ መላው ሲጠፋው በቃ አማራጭ ይሄን ወሰድ። በቃ እሺ፣ እሺ እንደፈለግሽ። ምክክሩንማ በቃ ተጨቃጨቃት። እንመካከር፣ ምን እንባባ እንግባባ ቢላት፣ አይ ምክክርም መግባባት ምንም የሚያስፈልግ ነገር የለም ስትለ፣ እሺ በቃ እሺ በቃ እንች እንዳሽ። ይሄው ቀለበቱን ማንቸው አረክሽ በቃ ኒቆፊውን እኔ እናቴ እና፣ እኔ ካስ እንዴት ነው የሚደረገው? እና አንቺ ንጌሬ ብቻ እቃን አደርግልሻለሁ፣ ችግር የለውም። እንዴት ነው የሚደረገው? እኔ ካስ የሚደረገው ምናምን እያለ እቻ እርግጠኛ ብላችሁን በጣም አስቋቸዋል። እኔ ብቻ አይደለ፣ እኔ በጣም ያሰቀኝ በቃ ፈታ ነው ያደረገኝ የሱ መጨነቅ ምናምን ፊቱ ላይ በቃ የሚያደርገው መላው ሲጠፋው በቃ አማራጭ ይሄ ነው በቃ እና እናንተስ እንዴት አያችሁት? አላሳቃችሁም? አላዝናናችሁም? እና በረመዳን ዘና የሚያደርግ ቪዲዮ ነው የሰራው፣ የሚያስቅ ቪዲዮ ነው የሰራው። እና ልጅቷንም ሳይጎዳ በቃ በሽታ ችግር የለም አንቺ እንዳልሽኝ፣ በማለት አንቺ ደስ እንዳለሽ በማለት በቃ በራሱ ሙድ እንደዛ አድርጋ ነው ማለት ነው። እና በጣም ደስ የሚል ልጅ ነው። ሙቤ ቀጥልበት አላህ ይጨምርልህ ረመዳናችንም በሰላም የሚያልቀ የምንፆም አለ ያደርገን። በረዱ መዳን ሰውን ተማስከፋ ብሎ ነው እንደዚያ ያደረገው ማንና ልክ ነው ስም ያደረገው ያችን ታያስቀየ ታያስከፋ በቃ አንቺ እንዳልሽ አድርጊ በቃ ብሎ ተረዳያት ማለት ነውና ኢንሻላህ፣ በዚህ አጋጣሚ ሀገራችንን ፈጣሪ ሰላም አለ ያደርግልን። ዘንድሮ እንግዲህ የሙስሊምም የክርስቲያንም ጾማችን አንድ ላይ ነው። ፈጣሪ በቃ ብሎ ሀገራችንን ሰላም አለ ያደርግልን በረመዳን ቤተሰቦቻችን እና እህትና ወንድሞቻችን በሰላም የሚጾሙበት እንደልባቸው ወጥተው ገብተው የሚሰሩበት የሚገቡበት በቤታቸው እፎይ ብለው አለ ጭንቅ የሚኖሩበት ያደርጋቸው። እንዲሁም ሰሞኑ በሰዑዲ አረቢያ እባካችሁ በረመዳን እንኳ ተቤተሰቦቻችን እንቀላቀል እያሉ እነሱም እየጮሁ ነው ማለት ነው። ለእነሱም መፍትሄ ፈጣሪ ያምጣላቸው። በቃ ብሎ ለሀገራቸው ለምዬ ኢትዮጵያ የሚያበቃቸው አለ ያደርጋቸው። ለእነሱም ዱዓ አድርጎላቸው ከእስር ቤት እንዲወጡ ዱዓ እናድርግላቸው። ሀገራችንም ሰላም እንድትሆንልን ሁላችንም ጾመኛ ስለሆን በጾማችን ዱዓ እናደርግ። ዱዓ አድርጉ ሰላሟን ይመልስልን። እና ወላሂ እኛ በውጭ ሀገር ብንሆን ቤተሰቦቻችን እዛ ስለው ጭንቁ እኩል ነው፣ የምንጨነቀው አንድ ነው። እነሱም ሲጨነቁ እኛ የምንጨነቃለን ማለት ና ፈጣሪ ከዚህ ከጭንቅ ይገላግለን ማለት ነው። ዛሬ ምን ሆኖ ዛሬ ምን ተፈጠረ በማለት በመጨናነቅ ነው ያለ ነው እና ለሁሉም ነገር ለኸይር ነው። ጉዶች አላብዛባችሁ። አመሰግናለሁ። መልካም ምሽትና መልካም ውሎ ይሆንላችሁ። አመሰግናለሁ። ቻው